ወይ ወይ ጉድ፣ አሁንም እንደቀጠለ ነው። አንድ ቀን በእናታችሁ አታስቆሙም ይሄ ነገር ግን? አተሙ ግን አረ ግን ተው ተው ተው ግን የምር ተው ሄሚዬ፣ የምር በእውነት ተይ በቃ ይበቃሻል። የነናን በእግዚአብሔር በእውነት ይበቃችኋል። በቃ እኮ ዛሬ ማታ 200 ሺህ ይገብያለሽ። ከላስ ካላስ ወላ እንቴ ጭራሽ አላበዛችሁም እንዴ? የምር የምርነው ምላችሁት ደበረን እኮ በጣም ማለት ነው። በኢየሱስ ስም ሰላም ሰላም ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ዳና ናችሁ ወይ አላችሁ? እኔ አለው እግዚአብሔር መስኪን ባላችሁበት ቦታ ሰላማችሁ ብዛ። እኔ ዳና ናኝ። እንዴት ናችሁ ግን እናንተ ዳና ናችሁ? እኔ ዳና ናኝ ምንም መገለም ዳና ነውኝ። እና ምነግረው ነገር ብኖር ዛሬ ብሮና ሀይሚ መጥቷል፣ እና አሁንም እንደቀጠለ ነው ነገሩ። ጌታን ብሮ፣ አንተ አሁን አንድ ነገር ልናገር ፈልጋለሁና ምንለ መሰላ ትናንትና ሄደች፣ ግን ያለ ካሜራ ማሄዶ ያለ ካሜራ ሄዳለች ብላችሁ ነው እንዴ? ትንሽ ነገሪና ምናምን የማይሆን ነገር እየፈጠረ ማለት እኔ እንጃ፣ በየቦታው ላይ እያወራችሁ ማለት ያለ ካሜራ ሄዳችሁ ብላችሁ ነው ግን፣ ይሄ ሀይሚ በራሷ ትተማመናለች ታውቃለች፣ ካንተ ምሶ እና ይሄዳችሁ ክስ ማለት አንተን የሚከሰው ክስ እንዲያነሳ ነው። እና ቃለን እሱም ኦኬ አንደኛ ነገር ስራ እየሰራችሁ ነው ግን እና ቃለን ግን ይሄ ስራ ብሩክ ሚያቀ እየመሰለኝ አይደለም። ቤተሰቦችን ብሩክ ያቃል ብየ ላስም እንጃ። ብሩክ ዛሬ ፊቱን ሳይ በጣም በጣም ሁሉ ነገር ተቀይሯል፣ ጠቁሯል፣ ወቃ ከስቷል። አረበ ኢየሱስም ሀይሚ እንደዛ በናፍቆት ውስጥ እያላችሁ ጨክናችሁ ሌላ ስራ ማሰራት አንቺ ምናፍቆት ውስጥ እሱ ምናፍቆት ውስጥ ነው ጌታ ይድረስልኝ። እና ቤተሰቦች እንንጃ እኔ ምን እንደምል ምን እንደምናገር ራሱ ግራ ገብቶኛል። አንዳን እንንጃ ህሚዬ የምር ማለት ልክ ነው ብሩክ ሊቀና ይችላል ስለማሄድሽ። አንቺ ግን ነገሮችን ለማስተካከል ነው የትሹ። በጣም የገረመኝ ነገር ብኖር በጣም ነገር ሞኛል። የምር እና አንድ ሰው ሆነት ከልብ የምታፈቅሩት ሰው ከልብ የምትወዱት ሰው ከልብ የሚወደውን ሰው ራሱ ይሆነ እንንጃ ከዚህ በኋላ በቀኝ ብሎ ሊል ጭራሽ ውስጥ ከውስጥ ላስወጣ አይችልም። እኳ ይገርማችሁም ይሄ ነው የተረዳሁትኝ ኔ አሁን እኔ እንጃ በጣም የተረዳሁት ነገር እሱ ነው። አንደኛ ነገር ገባችሁ። እና ሄሚዬ እኔ የሚልሽ ነገር ብኖር ነገ የሚሆን ዛሬ የሚሆን ዳኔ የሚባል ሰውዬ ጋር አሁን ኪሱን ያነሳል ብዬ አስባለሁ። ከሱ ጋር እንዳትጂ ለብሩኬ ይደብራል እና አንቺ ኪስቱን እንዲያነሳ ነው ኪስ ያነሳል ብዬ አስባለኝ እና እና አቴጂ ባቴጂ ደስ ይለናል፣ እኛም ራሱ ደስ ይላል። እንደ ለማይደሽ ማለት ነው ገባሽ። እና ምን አለ መሰላችሁ ዛሬ ሼር አድርጓልና፣ አኮራሽኝ። ዛሬ አኮርተሽኛል እንዴ። ምንድን ነው የሚፈልጉ? ሃይሚ አቤት ማስመሰል ቤተሰቦች እግዚአብሔርን እንዴት ሚናክል እንደሚያስመስል ምን ያክል አስመሳይ ነገር እንደሚያወራ ነው፣ ግራ ይገባኝ። አኩር አኩር ተሽኛል። በራስ መተማማን ሰው ማን ነው ብሎ ሰው ቢጠይቀኝ አንቺ ነው የሚያሳይሽ አላለም። ረረጉ ደፋላ አና ዳኒ ዳኒ አልተቻለም። እግዚአብሔርን፣ ሀይሚዬ ንቂ ንቂ ብሎ ቡሩክ አሁንም ንቂ አንቺ፣ ይሄ ልጅ የማይሆን ወጥመት ውስጥ እንዳያስገባሽ አንቺ ማለት ነው ገባሽ አይደ እና እኛ ደግሞ ከቡሩክ ተለያይተሽ ማየት አንፈልግም፣ ገባሽ አደ ከቡሩክ ተለያይታችሁ ተለያይታ ተለያይታችሁ አንቺም ቡሩክም፣ ቡሩኩ ሌላ ሰው ጋር ሆኖ አንቺ ሌላ ሰው ጋር ሆነሽ ማየት አንፈልግም። በጣም ነው የሚደብረን፣ ገባሽ አደ አሁን ሰሞኑ ቺለን እና ናፍቆታችሁ በውስጣችሁን ዋጣሪገን ይይዘን ዝም ብለን እየኖርን ነው ያለ ነው ገባቹ አደ የናንተ ሰላም እየናፈቀ ነው፣ ፍቅራችሁ እየናፈቀ ነው። ሁሉ ግዜ ስለ እናንተ ያሰባን ያለፋ ቪዲዮዎች እየተመልከቱ ነው። እኔ በጣም ሆነት ሲነግራችሁ ማለት ነው ያለፋ ቪዲዮዎች

እንደ ሰው ልጅ እንዴት ነው ህይወቱን አስተካክሎ በለ ነው ለሰው ህይወት የሚያወራውና ምናምን እና ለሰው ህይወት እኔ ያገበኛል ብሎ የምናገረው። ምክንያቱም ህይወታችሁ ለምሳሌ አይናችን አይናችሁ ውስጥ ላይ የሆነ ነገር አይናችሁ ካላየ ለያ ሰው ደሞ ሌላ ሰው ማዳን አንችልም። መጀመሪያ አይናቹ ካየ እኛ አይን ጥሩ ወይም ጤነኛ ከሆነ እሱ ኦኬ፣ ሌላ ሰው አይን ማዳን ወይም እንጃ የማይሆን ኪፉ ነገር ልናድን እንችላለን ማለት ነው ማለት የሚወደ መንገዶች ምናምን ክፉ መንገድ ማለት እናንተ ህይወታችሁ ተበጥብጦ ሌላ ሰው ደግሞ እናስታርቃለች የሚላችሁ እንደዛ ማለት ሱሲም፣ ሌላ ስሜት ውስጥ ይነቻል ሱሲ ነች ማለት ነው። ተረዳችሁ ብትል ማለት ጥሩ ነበረና ለሱሲ ስለ ሱሲ ባታውሩ እንኳን ደስ ይለናል፣ እኛ የምር እና ቡራና ሄሚ የምር ነው ምላችሁት። በጣም በቃ ይበቃችኋል፣ ጌታን በቃ በቃ ይበቃችኋል። አያችሁት። አንደኛ ነገር ደግሞ ቡሮኬ ደግሞ ዛሬ በጣም ደስ ብሎኛል የምር። አፍክ አፌ ቁርጥ ይል ቁርጥ ይበልልኝ። እግዚአብሔር ተባረክ ተባረክ። የንግስቷ ንጉስ ማለት ነው። እንደስ ብሎኛል። አያችሁት። ሄሚን እኔ ጋ ስለተጣለች ሌላ ነገር እንድትናገሯት አልፈልግም ነው ያለው። በጣም ምኖ ደስ ያለኝ በጣም ማለት ነው። በኢየሱስ ስም እግዚአብሔር እኔ በጣም ደስ ይብሎኛል። ተረዳችኝ እና በጎች ምኖ እንዲሆናችሁ አናውቅም። አረጉዴ እኛም ደግሞ ሄሚ ደጋፊዎች ደግሞ እኛ ማለት ነው ቡሩክን ምንም አናረግም። ገባችሁ ለቡሩክን የምናውራለን ለሄሚ የምናውራ እኔ ግን ተረዳሁት። እንደዛ ነው እኛ ደግሞ ማካፋፋል የለብንም። ብሩክና ሄሚ አንድ ናችሁ። ማቼም ማቼም አይለያዩ። ማቼም ማለት ነው። ማቼም ቢሆን ማለት ነው። ገባችሁ። ብላያዩ ቢለያዩ ድሮ አዲስ አበባ ማለት ባለፈው አዲስ ዱባይ ቲቶ የመጣ ቀን ነው። ፈራውት አላቅሼ አላቅሼ ምግብ ሳልበላ ሳልጠጣ አድሬ አቃሉ ማዳሜ ጋር ተጣልቼ ጌታን ሲራ አልሰራም ብሎኝ ሲልክ ማየት ዳብሮኝ ሰው ሲደውል ሰው ጓ ሳላውራ ያኔ ነበር በቃ ቡሩክና ሀይሚ ለዚህ ነው ያወቅኩት። እያወቅኩበት ቀን የተረገመ ይሁን ብዬ እኔ እንጃ። ልጆቹን በጣም ሰድቤ ኮመንትም ላይ ሰድቤ ያለው እግዚአብሔር ምስክር ነው። ይቅሬ በለኝ አምላኬ። ውይ አቤት ስጋ ለባሾች! እኛ ኮ በጣም በጣም እንቸኮላለን፣ ለማናገር እንቸኮላለን፣ እንደምናደርገው ነገሮች እንቸኮላለን ውይ ውይ ውይ ውይ ውይ በጣም ነው የሚያዘንኩትኝ። በጣም ማለት ነው። እና ኦኬ፣ እና ብሩክ እና ሃይሚ መቼም የማይለያዩ መቼም እንደማይለያዩ ይወቁ። ገባችሁ? አያችሁት? ግን ሁለቱም መሀል ላይ ምንነት ፍቅር እንዳለ። ኧረ በስመ አብ! እኔ እንጃ፣ እኔ አላቅም። ፍቅር እስከ መቼ ነው? ህልም ህልም እየመሰለኝ ነው ያለው እኮ እንዴ! ባለፈው እንዴ፣ ወደፊት እንዴ እስከ ትሆኑ ድረስ እኔ በቃ ህልምዬ እየመሰለኝ ነው ያለሁ። ወላሂ ላዚም እግዚአብሔርን ወይ ወይ ወይ፣ ውበቷ እዚች ልጅ ውበቷ። ቤተሰቦችሽ እና ብሩክ እንኳን ደስ አለሽ ብሏል። ዛሬ 200 ሺህ ትገባለሽ። ቀመሟ ግን ነገ ነገሮችን ትቆጫለሽ ብዬ አስባለሁ፣ 200 ሺህ ስለምትገባ። አዎ እንደዛ ነገር እና ነገሮች ይበቃችኋል። ቤተሰቦች እኛ ተረዱን፣ እስቲ እኛ እኮ ወይኔ ወይኔ እግዚአብሔርን ደክሞናል፣ በእውነት ደክሞናል ስለ እናንተ ማሰብ የምር ሄምዬ በቃሽ፣ ከሸበላሽ ጋር ታረቂ የኔ እናት። የምር ማንም ዛሬ ጀግና ሂጂ የሚለው እኛ ቢኖር ራሱ ማለት ነው። ማንም ስልክ ላይ አይተኝ እንጂ ከብሩክ በላይ ላንቺ የሚያስቡ ሰው አይኖርም። ተረዳሽ ነኝ። ከብሩክ በላይ ላንቺ የሚያስቡ ልጅ ሰው አይደለም። ለብሩክም ደሞ ከየሜ በላይ የሚያስቡ ሰው አይደለም። ብሩክን ዛሬ ማልስ ኮሜንቶሮች ምናምን ማልስ ሲለሰጣ በጣም ደስ ይብሎኛል። እኔ ማለት ነው። ሌሎች እንዴት ምን አይነት አንግል እንዴ ተረዳቹ ባላውቅም እኔ ደስ ይብሎኛል ብዬ ተቀብያለሁ። እና አይዟቹ እግዚአብሔርን፣ ይሄንን ቀንም ያልፋል። አንድ ሆናችው እናያለን።

እና ይሄ አያገባም፣ ስለ እኔ አያገባም፣ አይመለከትም። አንተም ደሞ ብሩ ስለ እኔ አያገባሽ የሚባል ቃላቶች ባትጠቀሙ ጥሩ ነው ብዬ አስባለሁ። ይገባቸው እንዴ እን ከናንተ እንደዚህ አይነት ነገር እንደዚህ አይነት ቃላት ታሪካቸው፣ ችግራቸው በውስጥ ነው። የብር ካሜራ ላይ እንደዚህ አይነት ችግር ባታመጡ። በቃ ዳከመን ማየት ራሱ ኡፍ፣ ጌታን በቃ ይህን እንጃ። እስቲ ዛሬ ምን ይዞ ይመጣሉ፣ ምን ይሁን፣ ምን ይሁን እያለን፣ ወዮ ወዮ፣ መቃጠል ነገ፣ ደግሞ ሌላ ችግር ይመጣል። ነገ ሰው አያርገን እግዚአብሔር አምላክ። ወይ አረበቃችሁ፣ አረበቃችሁ። ይሄ ደግሞ ዛሬ ዛሬ ማታ ሁለት መቶ ሺህ ይገባያለች። ነገ በቃ ነገ በቃ ሁሉም ነገር አቆሚ፣ ይበቃሻል። የእኔ እናት የእኔ እናት ይበቃሻል፣ ይበቃሻል። በቃ ልጮ ነው ይኔ ዛሬ ደግሞ ተመካክራችሁ እንዲሆነ ማች ነው የለበሳችሁት፣ ታምራላችሁ። በዛ ላይ ይሞቻችሁ ብዬነ ነው እና እንዴት ደስ እንዴ ነው ማለት ነው ገባችሁ አላቅም እና ከወደዳችሁ ኮሜንት ጻፉልኝ እኔ ካልወደዳችሁ ላይክ አድርጋችሁ ሰብስክራይብ አድርጋችሁ፣ አይከፈልም። ሀያ ሰው ነው ሀያ ሰው ቀርታችኋልና አስገቡኝ። አንድ ሺ እና ሀያ ሰው ብቻ ማለት ነው እና ሰብስክራይ አድርጉልኝ፣ ቤተሰቦች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የጨረቃ ፋሚሊዎች ባላችሁበት ቦታ ሰላማችሁ ይብዛ። አትጨነቁ። ብዙዎች እየተጨነቃችሁ እየለቀሳችሁ መለንጃ አላቅም፣ እንደዛ ሜዳ ላይ ወጣችሁ ሳትናገሩ በጣም እየተጨነቃችሁ ትገኛላችሁ። አትጨነቁ፣ ሁሉም ነገር ያልፋል። የማያልፍ ነገር የለም፣ የማያልፍ ቀን የለም። ሁሉም ነገር ያልፋልና ተረጋጉ አስቡ፣ እና እነሱ ይታረቃሉ። መቼም አይለያዩም፣ መቼም አይለያዩም። መቼም ቢሆን ምንም ማልገባ፣ ግን ብዙ ሰዎች ማላችሁ ሊገባ ይችላል። ነገር ግን ሀይሚና ቡሩኬ መቼም አይለያዩም። ገባችሁ? ይሄንን እንዲታወቅ ይፈልጋሉና ተስፋ አትቁረጡ። እነሱን ያገናኛ እግዚአብሔር ነው እንጂ ሰው አይደለም። ገባችሁ አይደል? ማን ላይ ምንም ነገር ቢፈጠርም ምንም አይደለም። ይሄ ምን ማለት መሰላችሁ? ላንቴን ብዬ ነው ሄድኩት ብዬ ለቡሩኬ ነው ብዬ እየተናገርኩልህ ያለ አደርግ አልችልም። ዝም ብላ ሊታረግ ነው ጀግና ሴት እና ሄም ይሄ በቃ እሺ በቃ እሺ አለ እንጂ ከዚ በኋላ ወደ ራስሽ ተመለሺ እና ወደ የባለፈው ነገር ደግሞ እንደ አዲስ አርገሽ ባታውሪ ደስ ይለናል። እና እንደ ፕራንክ ነገር ያው ማራሳት ነው ያለበት። ጀስት በቃ ፕራንክ ነው። ሶ ይሄንን ሪሽ አለቀ። ከዚህ በኋላ ወደ ራሴች ተመለሲ። ቤተሰቦች በጣም ወዳችኋለሁ። ቻው ባይ